ቴጂ ስልኬ ነው ጠላቴ። ቲክቶክ ላይ የብሩኬና የሃይሚ እጅግ በጣም ወዳጅ ወይም ደጋፊ ልበል ከደጋፊም በላይ ናት። በነገራችሁ ላይ እሷ እና በጣም የምትገርም ልጅ ናት። ብዙ ጊዜ ቲክቶክ ላይ አያታለሁ ከታተላታለሁ፣ ላይ ካረጋታለሁ ምናምን ነገር ኮሚንት እጽፋለሁ እና በጣም ነው የምወዳት። በጣም ፈታያሪሽ ልጅ ምናምን ናት እና ቲጂዬኔ፣ ቆንጆ የምር ትላንትና፣ ማለት ነው ብርኬ፣ በነገራችን ላይ አሁን ላይ አምሽቶ ነው የሚገባው። ለምን እንደሆነ ባላውቅም በብዛት ሌሊት ላይ ነው የሚገባው ከስድስት ሰዓት በኋላ ምናምን፣ ከአምስት ሰዓት በኋላ ነው የሚገባው፣ እና በዛን ሰዓት ደግሞ የው ጨረቃ ፋሚሊ በተለይ ኢሮፕ ያሉት በዛን ሰዓት ቀን ነው የሚሆነው ይመስለኛል። እና ዞሮ ዞሮ ምን ጊዜም መሪ እንደመራ ነው እና ቲጂ ንግ ትላንትና አንበሳ በአንበሳ አድርገዋልሽ። ብሩኬን እግዚአብሔርን በጣም የትላንት ነው የትላንት ነው። ለሊት እጅግ በጣም በጣም በጣም በጣም የተለየ ነው የተለየ ማለት ነው። እንዴ አረ ፍቅር አረ ብሩኬን አረ የሰው መውደድ አረ የሰው ፍቅር በስማ ዘነበለት አይገልጸውም ዘነበለት። እንደው እግዚአብሔርን ስትጸልዩ የሰው ፍቅር ስጠኝ የሰው መውደድ ስጠን ብላችሁ ጸልዩ። ጎበስ እግዚአብሔርን ነው ምላችሁ። ይሄ ሁሉ እንደዚህ የሚያደርገው ቡርኪኒ ሰው መውደድ፣ የሰው ፍቅር ነው። ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ። ቡርኪ እንዶ ድሮኒ እንጃ። ደስታችሁን መቆጣጠር አቅቷችሁን ባችሁ መቶ ያውቃል። እግዚአብሔርን በቃ እንደዚህ አይነት ስሜት ነው የተሰጠኝ። እንዶ እነዚህ ሁለት ልጆች ምን አይነት የሰው ፍቅር ነው ያላቸው? ምን አይነት የሰው መውደድ ነው ያላቸው? እኔ እንጃ፣ እንዴት እንደ ፈጣሪ ግርማ ሞገሱን ቢያድላቸው ቲክቶክ ላይ ተሸንፈው ያውቃሉ? እኔ አንድ ቀን አይቻላቅም። አንድ ቀን ብቻ ብሩኬን የሆነ እኮ ሸፕ ነው ምናምን አሰርተውታል። በቃ አንድ ቀን እሱም ደግሞ እንደዚሁ እያመሸ እየገባ ነው። በጣም በጣም በጣም የሚገርም የሚገርም ትሬት ነው። የትላንትናው ደግሞ በጣም የሚገርም ቲዲዬ፣ ይቅርበይን አልቻልንሽም አልቻልንሽም። ትጅዬ ይቅር በይን አልቻልንሽም፣ አላለችም ልጅቷ? ደግሞ ብሩኬ ደግሞኮ እኮ ማለት ነው በጣም የሚገርመው ነገር ማለት ነው፣ ቤተሰቦቹን ራሱ ያስከብራል በጣም አንድ ሰው አሽሙር እንዲናገርበት አንድ ሰው የሆነ ነገር ቃል እንዲጥል አይፈልግም። በጣም በጣም ፋሚሊዎቹን ያስከብራል በጣም እኔ እንጃ ብቻ ቅጣት ራሱ የሚቀጠው በጨረቃ ፋሚሊ ስም ነው። ብዙ ጊዜ ብዙ ጊዜ በጨረቃ ፋሚሊ ስም ነው ቅጣት የሚቀጠው። አሁን ትናንትና ቲጂጌ ይገርበይን አልቻልንሽም አለጅ ማለት ነው እጇን ከፍ አርጋ እንደዛ ስት በጣም ነው በሳቂ ሞት እንደው እንደ ፍርስ ነው ያልኩት። እግዚአብሔርን ዳኒን ነበር መከራውን የሚያበላው። የጨረቃ ፋሚሊ ይቅር በሉኝ፣ የጨረቃ ፋሚሊ ይቅር በሉኝ እያስባለ የሚያስለፈልፈው ማለት ነው። ቲጂ ደግሞ ትላንትና የኔ እናት ለማንኛውም በወጣ ይተካ መብርሃን ልጆችሽን ትባርክልሽ። እግዚአብሔር ይባርክልሽ ልጆችሽን ጨምሮ ጨማምሮ ይስጥሽ። በጣም መልካም ሴት ናት፣ በነገራችን ላይ በጣም እኔ ቲክቶክ ላይ ብዙ ሰው ያን ያህል አልከታተልም፣ እሷን ግን አላልፋትም። በቃ ካገኘኋት ገብቼ ላይክ አድርጌ ኮሜንት ጽፌ ምናምን ነው የምወጣው። እና እኔ ቲክቶክ ላይ ብዙም አይደለሁም፣ ግን ኖርማሌ ያው እንቀሳቀሳለሁ አልፎ አልፎ። ግን እንደዚህ ገስ እየገቡ ምናምን ላይብ እየከፈትኩ ምናምን እንደሌለው ሰው እንትን አለልም። እና ቲጂ የኔ ቆንጆ የኔ ምርጥዬ፣ የምር ፈጣሪ ጨምሮ ጨማምሮ ይስጥሽ። ቡቡ አለማየሁ ደግሞ ብሩኪ አለማየሁ የእናቱ ንጉስ ይመራል ገና ቲክቶ ከዩትዩብ አልፎ ቲክቶከሩን እየመራው ነው። ጎበስ ቶሎ ቶሎም፣ አሁን በእርግጥ ከበፊቱ አሁን ላይ ቶሎ ቶሎ እየገባ ነው ላይፍ። ግን ያው እያመሸ ስለሚገባ ነው እንጂ እኛም አናገኘው ይገባል ላይፍ ቶሎ ቶሎ። እና የእኛ አለማየሁ ዩትዩቡንም ይመራል፣ ቲክቶኩንም ይመራል። ምንም አይመራው አለሱ፣ ትመራለህ የእኛ መሪ ማለት ነው። ብርኬ መሪያችን፣ አንተም ንግስትህም እየመራችሁ ነው። ንግስቷ እራሱ ትናንትና ነው የኔ ቆንጆ ትናንትና የመጣችበት ቤት ማለት ነው። ደግሞ በልብሷ መታችኋል። ምን እንድታረጋችሁ ነበር የፈለጋችሁት? በጣም በሚያምር አለባበስ ነው የመጣችሁት። በጣም በጣም ምር ብሎባት ምን ትሆኑ እንግዲህ። በዛ ላይ እንደገና ደግሞ ንጉሷ ሊታሰርብኝ ነው ብላ እንደዛ ስቅየት አድርጎ ነው የላካት ልጁ ማለት ነው መከራዋን አሳይቶ የኔ እናት እንዴት እንደደነገጠች ደንግጣለች አለች እኮ የእኔ ቅማ። ለማንኛውም የእኔ ምርጣ ምርጦች እኔንም ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ያው በእርግጥ ቪዲዮ እየሰራው እየለቀኩ አደለም ሰሞኑን ስላልተመቸኝ ነው። ከዛ ስመጣ በቃ ቅዝቅዝ ብሎ ነው የማገኘው። እና ፕሊስ ላይክ አድርጉኝ፣ እስኪ እነሳለኝ ድረስ ብቻ ሼር አርጉልኝ ትንሽ እስከሚንቀሳቀስ ድረስ ከዛ በኋላ አላስቸግራቸውም የኔ ውዶች። አንዳንዴ ከባድ ነው የህይወት ሩጫ ሲኖር ጊዜው በጣም አስቸጋሪ ነው እና ቪዲዮ ለመስራት ትንሽ ከባድ ሁኔታ ላይ ስለነበርኩ ነው። እና በጣም ይሄን አንድ ወር ምን አንድ ወር ብቻ ሁለት ወር በጣም ትችዋለሁ። በቃ ቪዲዮ ቶትሎ አይደለም የምለቀው በላይቭ አልገባ ምናምን ነገር እንደዛ አልነበረ ያስለመድኩት ዩቲቤን እና አሁን ትንሽ ጦት ሳረቀ ወቀስ ቀስ ቀስ ቀስ አለ ብታዪው ማለት ነው። እናማ እናንተ እያላችሁልኝ ደግሞ እኔ ለምን ልጨነቅ? እኔ እያላችሁልኝ እናንተ እያላችሁልኝ ለምን እኔ ወደ ኋላ ልቀር? እኔ ምርጦች፣ ፕሊስ ላይክ ማድረግ አት ዘንጉ ማናለኝ አለኝ እኔስ? ያለ እናንተ እስኪ እኔንም ሰው አድርጉኝ እንጂ የእኔ ውዶች። ለማንኛውም ማለት ነው ቅመምዬ አንቺም ግቢ ላይቭ፣ አንዳንዴ የቲክቶክ ላይ መቼም ሀይሚዬ እንቅልፋ ምናት እንቅልፋ ቶሎ ቶሎ ነው የሚመጣው፣ ቶሎ በጊዜ ነው የምተኘው። ግን አንቺም ላይቭ ግቢ ቲክቶክ ላይ። እኔ የዛሬ አመት እኮ የቲክቶክ አዋርድ ተሸላሚ ትሆናላችሁ እያልኩ በጣም እኮ በጣም በጣም በጣም ትልቅ ተስፋ ላይ እኮ ነኝ፣ ትልቅ ተስፋ ላይ ነኝ። ያው እንግዲህ ሰሞኑን ወደ አዲስ አበባ ይጓዛሉ ይመስለኛል። ዛንትና ብርኬ ሲልን እንደሰማሁት ያው ከመሄዴ በፊት እንግዲህ ልንመለስ ስለሆነ ምናምን እያለ ነበር እና እሷንም ግልጽ ልጽ አድርጎ ቅመምጊ ስላለችኝ እያለ ሲያወራ ነበር ቅመምጊ ስላለችኝ እኔ እድለኛ ነኝ በዙሪያ በጣም ብዙ የሚወዱኝ ሰዎች አሉ ለእኔ የሚኖሩ ሰዎች አሉ እያለ ሲያወራ ትላንትና በጣም ነው ደስ የሚለኝና እግዚአብሔርን እግዚአብሔር ይመስገን ደግሞ ቅመሜ ከምንም በላይ ደግሞ ቅመሜ ከጎን ያለች ሲል ስማ እንዴት ደስ እንደሚል እና ከሰው ዓይን፣ ከሰው ክፋት ሲሰውረን እያለ ነበር። አሜን ይሰውራችሁ። እናንተ ገና ታድጋላችሁ። ምክንያቱም ልባችሁ ንጹህ ነው። መልካም ልጆች ናችሁ። አብረን እንደግ፣ አብረን እንስራ፣ አብረን እንብላ የምትሉ ልጆች ናችሁ እና በንጹህ ልብና በመልካሞች ዙሪያ ደግሞ ፈጣሪ አለ። ስለዚህ እናንተ ገና ወደፊት ምቸገራችሁ እናንተን የሚሳደብ እኮ እግዚአብሔርን አስር ሰው አይሞራ አስር ሳይሞላም፣ እናንተን የሚሳደብ ስለዚህ፣ ይሄ ሁሉ ኦዲየንስ ደግሞ ሀይሚዬ ጋ ኦሬዲ ወደ ሁለት መቶ ሀምሳ እየተጠጋ ነው። በጣም ትንሽ ነው የቀረ ሁለት መቶ ሀምሳ ልትገባ። ብሩኬ ጋ ደግሞ ወደ ሶስት መቶ ሊገባ፣ በጣም ትንሽ ነው የቀረ። ይሄ ሁሉ ኦዲየንስ ኦሬዲ እናንተ ነው የሚወድ ነው ማለት ነው። እና ኳበሉልኝ አድምቆት እናንተ ብቻ ድመቁ ብሩ